ለነገው ጨዋታ በተለየ መንገድ የተዘጋጀነው ነገር የለም ሲሉ አሰልጣኝ ዘሪሁን ሸንገታ ተናገሩ። እስካሁን ሁለቱን ወራጅ ክለቦች ለይቶ ያላሳወቀው የኢትዮጵያ ፕሪምየር ሊግ በነገ ሁለት አመሻሽ 12 ሰዓት የወራጅ ስጋት የተደቀነባቸውን ኢትዮ ኤሌትሪክንና መቀለ ሰባ እንድርታን የራሳቸውን እድል በራሳቸው ለመወሰን የሚያደርጉት ትንቅንቅ በእጅጉ ተጠባቂ ሆኗል ለጨዋታው እያደረጉት ስላለው ዝግጅት ከብስራት ቴሌቪዥን ስፖርት ዝግጅት ክፍል ጋር ቆይታ ያደረጉት የኢትዮ ኤሌትሪክ ዋና አሰልጣኝ ዘሪሁን ሸንገታ ለነገው ጨዋታ የተለየ ዝግጅት አላደረግንም ከዚህ በፊት ለምናደርጋቸው ጨዋታዎች እንደምንዘጋጀው ሁሉ ተዘጋጅተናል ከጨዋታው ጥሩ ውጤት ይዘን እንወጣለን ብለን እናስባለን ብለዋል። ከመቻል ተጫውተናል። ከመቻል ተጫውተን ጥሩ ነገር አድርገናል። ማንኛውም ለማንኛውም ጨዋታ እንደምንሰራው ዝግጅታችንን እየሰራ ነው። ትሬኒንጎቻችን በትክክል እየሰራ ነው። ኮንሰንትሬት አድርገን የመጨረሻ አንድ ጨዋታ ይቀረናል። እሱ በጥሩ ነገር ማሳረግና ጥሩ ነገር ለማግኘት ጥሩ ትሬኒንጎች እየሰራ ነው ያለው። ኢትዮ ኤሌክትሪክ ዘንድሮ በሊጉ ላይ ወጥ አቋም ማሳየ ሲሳይ ነው። በተለይ ደግሞ ቡድኑ ከተደጋጋሚ ሽንፈት በኋላ የሚያገኛቸውን ድሎች ማስቀጠል ባለመቻሉ አሁን ላይ ቡድኑ በሊጉ የመቆየት ሕልውናውን አጣብቂኝ ውስጥ እንዲገባ አድርጎታል። ለዚህም ዋነኛ ምክንያት ታዲያ ልጆች ወጣት በመሆናቸው አንዳንድ የጎል አካባቢ የሚገኙ ድሎችን ከመጓጓት የተነሳ አለመጠቀም ይኖራል። ነገር ግን ደግሞ ተጫዋቾቹ እስካሁን መጥፎ ነገር አላደረጉም ብዬ አስባለሁ ሲሉ አሰልጣኝ ዘሪሁን ሸንገታ ተናግረዋል። ወጣ ገባ የሚባል ነገር አይደለም። ያሁነት ነው ታሸንፋለ ትሸንፋለ። ያሉን ተጫዋቾች ወጣቶች ናቸው ያሉ ብዙ የዲፓርትመንቱ አብቶች ማድረግ የሚችሉ እና ወጣቶች ኤነርጄቲክ ናቸው። ግን ፉትቦል ሞመንት ነው እና አንዳንድ ጊዜ ጥሩ ነገር ከመጓጓትም ሆነ ከምናምን አንዳንድ ጨዋታ ይበለሻል። ግን እስካሁንም እዚህ ጋር የደረሱት ጥሩ ነገር ሰርተው ነው እና ልጆቼ ያው ሊኖር ይችላል ወጣ ገባ፣ አንዴ ጥሩ ይችላል አንዴ ጥሩ ላኩን ትችላለ፣ ግን ኮንስታንትሊ መጥፎ ነገር አይደለም የሚያደረጉት ብዬ ነው ማስበው። ከዚህ በፊት ይታይብን የነበረውን የመጨረሻ የሜዳ ክፍል ላይ ደርሰን የምናገኛቸውን እድል አለመጠቀም ላይ ያለብንን ችግር ለመቅረፍ ሰርተናል። ጥሩ ውጤት እንደምናመጣም እምነቴ ነው። ብለው አላሰልጣኙም ነው ሙሉ ለሙሉ ስለ ልቦና ሆነ ሳይኮሎጂካል ዓለም ፊዚካል አፕሪያንስ ወይም ቴክኒካል ነገሮችን ጀነራል እንደ አንድ ነገር ውስጥ ለመስራት ያለብን እና አታኪንግ ላይ ቶሎ ቶሎ እንገባለን ግን ከመጓጓት ሚስ የሚያደርጉት ነገሮች አሉ። ያ ውጤቱን ከማሰብ ልክ ነገር እናደርጋለን ብሎ ከማሰብ ማለት እነዚህ ነገሮች ላይ ሰርተን ክፍታችን ያለውን ጨዋታ ጥሩ ነገር ለመስራት ስራውን ጀምረናል። ማድረግ ያለብንን ነገሮች እያደረግን ነው። ከእግዚአብሔር ጋር ጥሩ ነገር እናመጣለን ብዬ አስባለሁ። የኢትዮ ኤሌክትሪክና የመቀሌ ሰባ እንደርታ ጨዋታ ነጋ መሻሻ 12 ሰዓት ላይ የሚደረግ ሲሆን አሸናፊው ቡድን የማንንም ውጤት ሳይጠብቅ ከሊጉ መክረሙን ያረጋግጣል።